በሰራው ስራ ተጠርጥረ እኛ ጋር ቃል ትሰጣላለ። እንዳልክ እዚህ ነበረ እንዴ? ቃል የገባህልኝ ይሄ ነው? ይሄን ሁሉ ብዬ ስንት ልጆቼን ቤተሰብን እንደዚህ ብዬ ቃል ገብታልኝ፣ እንዴት አደርገኛለ? ረባክን እባክን፣ ስንት በሽተኛ አለ። እባክን፣ ከአቶ ኤርሚያስ አካውንት ወደ አንተ አካውንት ሶስት ሺ ብር ገብቷል ምን ለማለት ፈልገ ነው? እንዴት በምን ርዕስ ይገባል? እሱን አንተን ነው የምጠይቀህ። አንተ እስካሁን ድረስ እኛ እየዋሸን ነው። ለምን ገብተዋል? ለምን ያኔም ዋሽተህናል፣ አሁንም እየዋሸን ነው። ለዛ ነው አሁን አንተና እሱ ከሙያ ስነምግባር ውጭ ሌላ ስራ ሰርታችሁ የምታውቁት ነገር ካለ። በፍጹም ምንም አይነት ስራ አልሰራንም። አንተ ላይ ጥፋት እንኳን ሊኖር ይችላል አንዳንዴ። ገንዘብ መጥፎ ነገር ነው። ገንዘብ ሰይጣን ነው። ገንዘብ ሲገባ ያሳስተል። ምናልባት አንተም ተሳስተ ሊሆን ይችላል በዛ ምክንያት ማለት ነው። ግን የፈለገ ብትሳሳት አንተ ነገ መማር ምትችላል ይስሆናል። ስለዚህ አንተን በፍጹም ለህግ አሳልፌ ያልሰጠ ሆ መሳሌ ሁለት ልጆች አሉ ሚስት የምድጉዝ ልጅ በጣም ብዙ ነገሮች ነበሩብኝ። እንቢ ካልኩም መታሰሪ ወይም ከስራ ተባሪ መንከራት ትት አይቀርም። እሺ ብዬ ከወሰንኩም የሙያ ስነ ምግባር አይፈቅድም። በሰዓቱ መወሰን አቅቶ ነበረ። በጣም ከሊናዬ ጋር በጣም ተደባልቤ ያለ ህይወት እያበላሸው ነው ያለት ቃል የገባሁለትን ስራይንም አሳልፌ እየሰጠው ነው ያለ። ግን በዚህ አጋጣሚ ያን ብር በእጅ ባልቀበልም እንዳልከው አሁን ትራንስፈር አድርገውልኛል። ገንዘብ ከተቀበልክና አንተም የእነሱ ተባባሪ ከሆንክ ያን የመተን ስለ ጉዳዩ ስንጠይቅ ለምን እነሱም ልታጋለጣቸው ይችላል ካንተ። ሰላም እንደምን ናችሁልኝ ውድ የቻናል ቤተሰቦች፣ ለዚህ ቻናል አዲስ ሆናችሁ እንዳልከባላለሁኝ ሰብስክራይብ፣ እንዲሁም የደወል ምልክቷን መጫናችሁን እንዳትረሱ። ዛሬ እንግዲህ በቀጣይ ክፍል ተመልሰን ተገናኝተናል። ከዚህ ቀደም በነበረው ክፍል ላይ ከሴራው ጀርባ ሆኖ የራሱን ዓላማ ለማሳካት ሲል የገዛ የወንድሙን ልጅ በውሸት መረጃና ማስረጃ ደፍሯል በማስባል 18 ዓመት እንዲፈረድበት ያደረገውን የሟች ወንድም ወይም ደግሞ የልጆቹን አጎት ማግኘታችንን የምታስታውሱት ነገር ነው። እሱንም ካገኘም በኋላ እንግዲህ የቀረውን እውነታ ለማውጣት የአቅማችንን የሞከረን ቢሆንም ሁ ፋሲካ የለምና ሊሳካልን አልቻለም ነበረ። እኛ ሐሳባችን የነበረው ሚስጢሩን ሁሉ ስላወቅን ከሱ ጋር ለማንም እንደማንናገር አሳምነነው በገንዘብ ለመስማማት ነበር ያሰብነው። በገንዘብ ከተስማማንም በኋላ እንግዲህ እንደ ቤተሰብና እንደ ጓደኛ ያቀርበ ነው። ይህን ሁሉ ስራ ሲሰራ ማን እንዳገዘውና በእነዚህ ልጆች ላይ ለምን እንዳደረገ ለማወጣጣት ነበር ያሰብነው። እሱ ግን ከእኛ ጋር ከመስማማት ይልቅ ማንም አያውቅብንም ብሎ ለዓመታት የደበቀውን እውነት እኛ ስለደረስንበት በዛ ተናዶ እንግዲህ ጭንቅላቴ ላይ ሽጉጥ ሊደቅ እንችሎ ነበረ። በፈጣሪ እርዳታና በእናንተ ጸሎት እንግዲህ እኔም ልተርፍ የተቀባበለውን ሽጉጥ ጭንቅላቴ ላይ ሲያደርግ በጣም ደንግጬ ስለነበረ እጄን ሳወራጨው ተቀባብለው የነበረውን ሽጉጥ ሳላውቀው ነክቼ ወደ መሬት ነበረ ሽጉጥ የወደቀው። በዛ መሀል እንግዲህ አብሮኝ የነበረው የህግ አካል በፍጥነት ቦታው ላይ በመድረስ እሱን በቁጥጥር ውስጥ ሊያውል ችሎ ነበረ። ለማንኛውም ይህን አጎት ተብዬው ፖሊስ በቁጥጥር ውስጥ ካዋለው በኋላ እኛም አርፈን አልተቀመጥንም ነበረ። በራሳችን መንገድ ከኋላው ሆኖ ይህንን ሰው ሲያግዘው የነበረውን ሰው ነበረ ስንፈልግ የነበረው እና እናንተ ያልገባችሁ እኛን ግን ሲያስጨንቀን የነበረ አንድ ነገር አለ። ዶክተር ደጀኔ ማስረጃውን የጻፈው እሱ እንዳለ ሳልሆነ ከነገረም በኋላ እኔ ውስጤ አምኖ ሊቀበል አልቻለም ነበረ። ምክንያቱም የተለያዩ ጥያቄዎችን ስጠይቀው ፊቱ ላይ ፍርሃትና ድንጋጤ ይታይበት ነበረ። ይህንን እናንተ ልታውቁ አትችሉም። ምክንያቱም እኛ ለደህንነታችን ስንል የሰዎችን ፊት ብለር እያደረግን ነው ወደ እናንተ ጋር የምናመጣው። ምክንያቱም ከኋላ ላይ እኛን ተጠያቂ እንዳያደርገን፣ ስለዚህ እናንተ ልብ ልትሉት አትችሉም። ሌላ ግን ደጋግማችሁ ቪዲዮን ካያችሁ አንድ ልብ የምትሉት ነገር አለ። እኔ የእሱም ቪዲዮ ከአስር ጊዜ በላይ ደጋግሜ አይቼዋለሁኝ። እና ሁለት አይነት ነገር ነበረ ሲያወራ የነበረው። የመጀመሪያው እንግዲህ ከሆስፒታሉ ልብ እንድባረር ይቺ ያለው ነበር ያለው፣ መጨረሻ ላይ እምቢ ስላቸው ከስራዬ ከስራ ገበታ እንድባረር አደረጉ። ለብዙ ጊዜ ከስራ ገበታ ወጥቼ ያው ያለኝ ሙያ የራሴ ሙያ ስለሆነ ስለማያልቅ ቤተሰቤን ይ ወደዚህ አሁን ወዳለሁበት አካባቢ መጣሁ። እዛ መጥቼ ስራዬን በአግባቡ የሰራው ያሉ። ድጋሚ ደግሞ እኔ ግራ ስለገባኝ ትንሽ ቆይቼ ራሱን ጥያቄ ደግሜ የነበረ፣ ሌላ ደግሞ አሁን በመጨረሻ መጠየቅ የምፈልገው አንድ ነገር አለ። አንተ ከዛ ሆስፒታል ተባረነው ወይስ ደግሞ በራስህ ፍቃድ ነው የመጣው? በተደጋጋሚ እየመጡ ሲያስፈራሩኝ ምን ሁሉንም ነገር እያሉ እየዛቱ ሲያስቸግሩ የማባረር አቅም የላቸውም፣ ምክንያትም አልነበረም። ግን ለቤተሰብም ስጋት እያሉ በልጆቼም ትምህርት ቤት ሲሄዱ እንደዚህ እየመጡ ልጆቼም ከትምህርት መልስ እንዲህ አይነት ሰው እኮ የአባት ጓደኛ ነን እያሉ እኛ እንዲነን እያለ ሰው እየመጣ እኔን ሁሌ ሶስት አራት ጊዜ አንዳንዴ ደግሞ በጣም ብዙን የሆኑ ሰዎች መጥቶ ምናምን እያሉ ልጆቹ ሲያወሩ እንግዲያውስ ይህ ከሚሆን በሚል በራሴ ነው ስራውን ለቅቄ ወደ ሌላ ቦታ ተዛውሬ በሙያ ይሁን ባለሁበት ሆስፒታል እየሰራ ስለዚህ በራስ ነው ማለት ነው ራሴ ነው። እዚህ ጋ እንዳያችሁት እንግዲህ እሱም የራሱን መልስ በማስተካከል በራሴ ፍቃድ ለቅቅ የመጣው ነበር ያለው። ይህ ነገር እንግዲህ እኛን ጥርጥር ውስጥ ስላስገባን እሱ ያለበትን ሀገር ለቀን ከመውጣታችን በፊት ምናልባት ይህ ዶክተር ወንጀል ውስጥ ኖሮ እኛን እየዋሸን ይሆናል ብዬ በማሰብ እንዲሁም ወንጀል ውስጥ ካለም ለሌሎች ሰዎች ማለትም እዚህ ወንጀል ውስጥ ላሉት ሰዎች በስልክ ደውሎ መረጃ እንዳይለዋወጥ በማሰብ እኛ የአንተን እና የባለሀብቱን እንዲሁም እዚህ ወንጀል ውስጥ አሉ እየተባሉትን የሆስፒታሉም ኃላፊ ቁጥር ፖሊስ አሳልፈን ስለሰጠን፣ ፖሊስ ስልካችሁን ጠልፎ መረጃ እያወጣ ስለሆነ ጥንቃቄ አድርግ፣ ባልሰራ ወንጀል ተይዘ እንዳትጠየቅ ብዬ ነበር የነገርኩት። በተጨማሪም እንግዲህ ያንን ሀገር ለቀን ስንወጣ ይህንን ዶክተር በርቀት ሆነው እንዲከታተሉ ሁለት ልጆችን መድቤ ነበረ፣ መግቢያና መውጫውን እንዲያጣሩት። ያንን ካደረኩ በኋላ እንግዲህ እኔ ተመልሼ የልጆችን አጎት ለማግኘት ነበር የሄድኩት። ሌላው ደግሞ የልጆችን አጎት ማለትም አቶ ኤርሚያስን ካገኘው በኋላ አንድ ጥያቄ ጠይቄው ነበረ። ለዶክተሩ ውጤት እንዲቀይርላ አድርገ ገንዘብ ከፍላል አደለ? ገንዘብ ሰጥተዋል? ምንድን ነው የምታወራው? እዚህ ጋር እንግዲህ እንዳያችሁት ጥያቄውን ከጠየቅኩት በኋላ ደንግጦ ነበረ መልስ ሲመልስ የነበረው። እኔም እንግዲህ ነገሩን በሌላ መንገድ ላስቀይስ እችላለሁኝ። ምንድን ነው የምታወራው? ወላ አደለም እኮ እያልኩ ያለው ስማኝ፣ አኛ አለም ረጋ ድገ፣ ስታወራ እያልኩ ያለው እቺ ተደፍራን ተደፍራ ነው የሄደችው። አይደለም ተደፍራ ስለሄደች አንተ ልጁን ለማስፈታት ብለ አልተደፈረችም ብለ እንትንጻፍልኝ ነበር ያልኩህ፣ አለ ብዬ ነበር ለማንኛውም እኛ በብዙ አይነት ነገር ስለተጠራጠረ መረጃው ተጻፈ በተባለበት ቀን ላይ የዶክተር ደጀኔ አካውንት ውስጥ ምን ያህል ገንዘብ ወጣ፣ ምን ያህል ገንዘብስ ገባ የሚለውን ነገር ለማጣራት ከፖሊሶች ጋር በመሆን ፍቃዳችን ይዘን ሄደን በዛ ጊዜ የነበረውን ትራንዛክሽን ቼክ ማድረግ ጀመርን። እና በዛ ጊዜ ላይ ከአቶ እርሚያስ አካውንት ወደ ዶክተር ደጀኔ አካውንት 300 ሺ ብር ትራንስፈር እንደተደረገ እዛ ላይ ልናይ ችለን ነበረ። እኛም እንግዲህ ያንን ትራንዛክሽን ስቴትመንት አሰርተን ልናወጣ ችለናል። ከባንኩ ካወጣንም በኋላ እንግዲህ ዶክተር ደጀኔ ወደሚገኝበት ሀገር ነበር የሄድነው። እዛም ከሄድን በኋላ እንግዲህ ነገሮችን በተቻለን አቅም ለማወጣጣት እና እውነት ላይ ለመድረስ እንሞክራለን። እስከ መጨረሻው ድረስ እንግዲህ አብሯችሁን ቆዩ። ፒስ። ዶክተር ደጀኔ እንግዲህ ፍቃደኛ የሆነ ለእኛ መረጃ ለመስጠት በቃል መሰረት ስለተገኘ እጅግ አድርገን ልናመሰግን እንወዳለን። ቅድምም ምስጋናችንን አቅርበን ነበር አይደለ? አሁንም ደግሞ በድጋሚ ነው የምናመሰግነ እኔም ከልብ አመሰግናለው። ነገር ግን ባለፈው እቆምት የቀረጣችሁትን በአድራሻ በሰጠኝ አድራሻ መሰረት ለማየት ሞክሬ ነበረ፣ ግን አለቀቃችሁትን ምን አለ መሰለ፣ እኛ ወደ ወደ ቶሎ ቶሎ ነገሮችን እንትን መጀመሪያ፣ ለምሳሌ ይህንን ጉዳይ ስንጨርስ ነው ቪዲዮ መልቀቅ የምንጀምረው እንጂ ቪዲዮ ጉዳዩን ሳንጨርስ ቪዲዮ መልቀቅ ብንጀምር መረጃ ማውጣት ነው የሚሆነው መረጃ ማውጣት ነው የሚሆነው፣ እና እንደዛ አይነት ነገር እንዳይፈጠር በማሰብ ነው እሺ። ለማንኛውም እስኪ አሁን ደግሞ ምን የቀረ ነገር አለ ምንድን ነው ምን አዲስ ነገር ተገኝቶ ነው ምን የቀረ ነገር አለ እና ነው አሁን እንደ አዲስ መረጃ መውሰድ የመጣችሁት ያኔ አንተን ካገኘን በኋላ ያንን አንተን ሲያስጨንቅ የነበረውን ባለሀብት እንደምናገኘው ነግረን ነበር አደለ አንተን ለአንተ ከነገርን በኋላም እንግዲህ ተመልሰን ወደዛ ሄደን እሱ የሚገኝበት አካባቢ ሄደን እሱን ለማግኘት ሞክረናል ከሱም የምንፈልገውን ነገር የምንፈልገውን መረጃ አግኝተናል እሱንም በቁጥጥር ውስጥ ልናውለው ችለናል። በጣም ጥሩ ነው። ነገር ግን አሁን እኔ ምናልባት የኔን እገዛ የሚሹ በርካታ በርካታ ፔሽንቶች ሕፃናቶች አሉ፣ ኮማ ውስጥ የተቀመጡ ሰዎች አሉ፣ ወላድ እናቶች አሉ። ይህ ሁሉ የኔን እርዳታ የሚሻ ነው። ስለዚህ ሰዓቴንም አሁንም በአግባቡ ተጠቅመ በጊዜ ብሄድ እና እኔም ወደ ስራ ብመለስ ደስ ይለኛል። የምትጠይቀኝን ጠይቃ ብንለያ ይሻለናል። እሺ፣ ነገሮችን ለማፈጣጠን ያክል ማለት ነው። አሁን ያንን ባለሀብት ካገኘ በኋላ በቁጥጥር ውስጥ እንዳሆነ ነግሬያለሁ። ስለዚህ እሱም ከላይ ሆኖ ሲያግዝ የነበረው ሰው ማን እንደሆነ ግራ ገብቶናል። ስለዚህ ማን እንደሆነ ግራ ገብቶናል ብቻ ሳይሆን ይታወቃል እኮ ግን መረጃ የለንም ገብቷል አይደለ መረጃ ሲኖር ነው አንድን ሰው የሆነ ወንጀለኛ ኮ መረጃ እስካልተገኘበት ድረስ ወንጀለኛ አይደለም አይደለ ስለዚህ የሆነ መረጃ ቢገኝበት የሆነ መረጃ ብናገኝ ያንን ሰው በቁጥጥር ውስጥ እናውለዋል ግን አሁን ያንን የማድረግ ስልጣን የለንም ለምንድን ነው መረጃ ስለሌለን ስለዚህ አሁን ያንን መረጃ ማግኘት የምንችለው ከአንተና አንተ ጋር ብቻ ነው እኔ እኮ ያለኝን መረጃ ለመስጠት ሞክሬያለሁ እንዳልከውም በቀደም በጠየከኝ መሰረት እማቀውን ትክክለኛ ነገሩን ነግሬያለሁ ከዛ በተረፈ ግን በየትኛውም ሰው በህግ ቁጥጥር ውስጥ ከኋላችሁ ከህግ ጋር ሆነን ነው የምንሰራው። እንዳልከኝ በየትኛውም ሰዓት ቀርቤ እውነቱንና ሀቁን የማቆም ማስረጃ ለመስጠትም ቃል ገብቻለሁ። ስለዚህ አሁንም ድጋሚ ወደ እኔ ከመምጣት ምናልባት ምናልባት አስፈልጓችሁ ሊሆን ይችላል ህግ ጋር ቀርበን እኔ የምትሉት ከሆነ ምናልባት የዛኔ ያልነገርኩትም ሊኖር ይችላል። የምጠብቁትም ከኔ ሊኖር ይችላል። ምን እነዛን ነገሮች ህግ ጋር ቀርበ እና ህግ ማቀርበው ይሆናል። ምናልባት አንተም እንደዚሁ እንደ መረጃ ከህግ ጋር ነው የምሰራው ስላልክ እኔ ምን የሆነኝ ብዬ ነው ማስቀረው ያለኝን ማስረጃ ነግሬያለሁ። አሁን ግን ቀረ የምትለው ነገር ካለ በቀጥታ ብጠይቀኝ ደስ ይለኛል። እሺ፣ ከዛ በፊት ግን ለምትነግረኝ፣ ለምትሰጠኝ እያንዳንዱ መልስ ምንም አይነት ውሸት አልፈልግም ትክክለኛ እውነቱን ብቻ ነው ከአንተ የምፈልገው ስለዚህ አሁን ወደ ጥያቄ ስገባ ለመጨረሻ ጊዜ አንድ ነገር ይጠይቃል አንተ ከሆስፒታሉ በፊት ስትሰራበት ከነበረበት ሆስፒታል በራስህ ፈቃድ ነው ወይስ ደግሞ ተባረን የወጣው ይህን ጥያቄ ለምንድነው የጠየከኝ ዛ የዛኔም ጠይቀ ግን ሁለት አይነት መልስ ነው የሰጠኝ። ያገኘው መረጃ ተባሬ ነው ወይስ በራሱ ፍቃድ ሄዷል ነው የሚለ እንደ መረጃ ከመፈለግ አንተን ራሱን አንተን ራስን መሰረት ባለፈው ሁለት አይነት መልስ ነው ማለት ነው። የመጀመሪያው አልክ። ያንን እንትን አንተና እኔ ያደረግነውን ቃለ መልልስ ደጋግሜ አይቼዋለሁ። በሰዓቱ ስታወራኝ ፊት ላይ ፍርሃት ይታያል፣ ደንግጣ። የሚደነግጥና የሚፈራ ሰው ደግሞ ወንጀል ይሰራ ብቻ ነው። አንተ እኔ ሆስፒታል ግቢ ውስጥ እኮ ገብቼ አንተን ላገኘ እንደምፈልግ ከነገር ኋላ ምንድን ነው ያደረግከው? ስለ ጉዳዩ ሳነሳ ጥበቃ ጠርት አደለ? ከግቢ ያስበረርከኝ አደል? እውነት ነው ያን ነገር ልንገር። በራሴ፣ በራሴ ምንም የማባረር ስልጣን የላቸውም። በራሴ ነው የሄድኩት ብዬ አለው። እኔ ምናልባት እንድትረዳ የምፈልገው ምን ባያባሩኝም እንዲሄድ አድርገውኛል። ቀጥታ ባያባሩኝም እንዲሄድ አድርገውኛል። ይህ ማለት ደግሞ ፈልጌ አይደለም የሄድኩት። ተግባባ። ስለዚህ እንደዛ አይነት ነገር ነው ያለው። እሺ፣ ሌላ ደግሞ አንድ የመጨረሻ መጠይቅ የምፈልገው አንድ ጥያቄ አለ አንተና አቶ ኤርሚያስ ከዚህ በፊት ተዋውቃላችሁ አቶ ኤርሚያስ ማለት አቶ ኤርሚያስ ማለት ልጅቷ እንደተደፈረች ሰው ያጭሩ ሰውዬ የዛን ቀን አይቼዋለሁ እሺ ከዛ በፊት ታውቀዋለህ በጭራሽ ከዛ በኋላ አንተና እሱ ሙያ ውጪ ሌላ ስራ ሰርታችሁ ታውቃላችሁ በፍጹም በፍጹም ስለዚህ ከአቶ ኤርሚያስ አካውንት ወደ አንተ አካውንት ሶስት መቶ ሺ ብር ገብቷል ምን ለማለት ፈልገ ነው? እንዴት? በምን ርዕስ ይገባል? እሱን አንተን ነው የምጠይቀ። ለዛ ነው አሁን አንተና እሱ ከሙያ ስነ ምግባር ውጭ ሌላ ስራ ሰርታችሁ የምታውቁት ነገር ካለ። በፍጹም ምንም አይነት ስራ አልሰራንም። ይህን ደግሞ ምን ሊያደርግልኝ መጣ? አንዴ ቀድሜ ነግሬሃለሁ፣ እንዲህ አይነት ሰው መጥቶ ለመዛት ገንዘብ ሰጥቶኝ ለማማለል እየሞከረ በማስፈራራትም ብዬ ከነገርኩ ይህ ሰውዬ ጋር ሌላ አይነት ስራ ምን አይነት ስራ ሊኖረኝ ይችላል? የህክምና ባለሙያ አይደለም አንድ ነጋዴ ነው። ይህ ነጋዴ ከህክምና ባለሙያ ጋር ምናልባት በህክምና ምክንያት ልንገናኝ እንችላለን እንጂ እኔ ከምሰራው ከታመንኩለት የሙያ ውጪ ምንም አይነት ስራ የለኝም። አሁንም ምልህ እኔ አሁን ይኸውልህ የምጠይቅህን ጥያቄ ብቻ መልሱን ስጠኝ። ታዲያ በምን አግባብ ነው ከእሱ አካውንት ወደ አንተ አካውንት በምን አግባብ ነው ሶስት መቶ ሺህ ብር ገንዘብ? በፍጹም የእኔ አካውንት ላይ አልገባም፣ አላየሁም፣ አልገባም፣ አልገባም፣ አላየሁም። አየህ አንተ እስካሁን ድረስ እኛ እየዋሸህን ነው። ለምን ገብተዋል? ለምን ያኔም ዋሽተህናል፣ አሁንም እየዋሸህን ነው። ስለዚህ እንድትዋሸን አንፈልግም። ይኸውልህ እኔ በጣም ነው የማከብርህ። ምክንያቱም ያለ ሙያ የሚያስከብር ሙያ ያለ የሚያስከብር ሙያን አለ ሁለተኛ ደግሞ በእድሜ ትበልጠኝ አይደለ ስለዚህ በእድሜ ስለምትበልጠኝ ማክበር ስላለብኝም አክብራለሁ በሙያ አከብርሃለሁ ታላቅም ስለሆንክ አከብርሃለሁ ስለዚህ አሁን ከአንተ ጋር ውሸት ውስጥ መግባት አልፈልግም እኔ ያለው ምሳሌ አንተ ከአንተ የአንተን እርዳታ የሚፈልጉ በጣም ውስ ሰዎች አሉ ምናልባት ወደ እኔ ከመምጣት በፊት እኮ ስለ እኔ ሙሉ ኢንፎርሜሽን ወስደዋል ቀድሜ የምሰራበት ሆስፒታል ምን ያህል የተከበርኩና ምን ያህል ስራዎችን በአግባቡ የሰራው የስንት ሞ ሊሞ ለሞት የደረሱ የሞት አፋፍ ላይ ያሉ ህጻናትም አዋቂ እናቶችም አባቶችም አትርፌ እንደመጣሁም፣ ይሄ ሁሉ ማስረጃ አለ። ምናልባት ፋይላችንን እኮ አገላብጣችሁ ልታዩ ትችላላችሁ። ለዚህ አንተ የምትለው አይነት ሰው አይደለሁም፣ ወይም በተነገረልህ ልክ አይነት ሰው አይደለሁም። የምትለውን ገንዘብ በጭራሽ አላየሁም፣ አልገባልኝም። እሺ፣ መረጃ ላሳይ። ኦፍኮርስ፣ ደስ ይለኛል። አዎ፣ እኔ በማላውቀው መንገድ ገብቶ ሊሆን ይችላል። አንድ ኢቪደንስ አይኖርም። ችግር የለውም። የምትፈልገውን ነገር አሳያለሁ። በሰዓቱ ባንክ ስቴትመንት፣ ሁሉ ነገር ሁሉም ነገር ያለው መኪና ውስጥ ነው፣ ግን እዚህ ስልክ ላይም በፎቶ ስላስቀመጥኩት ፎቶ አንስቼ ስላስቀመጥኩት እሱን እሰጥሃለሁ፣ አሳይሃለሁ። ሊገባ ይችላል አይደለም? ችግር የለውም አንዳምጠኝ ጠኝ ነ ከዛ በፊት ግን ከማሳየቴ በፊት እኔ አንተ ልጎዳ የመጣው ሰው አይደለሁም። አንተ ከህክምና አንተ አሁን በዚህ ሰዓት እንኳን በዚህ ሰዓት እንኳን ስንት ሰው የአንተን ንብረት የሚጠብቅ ሰው አለ? ገብቷል እንኳን አይደለም ታስረ። እኔ ምንም አይነት ነገር ቢፈጠር አንተን ለህግ አሳልፊ አልሰጥም። ምክንያቱም እንዳልኩ ይሆል አይደለም ይሆል እንዳልኩ አንተ በጣም የምትከበር ሰው፣ ከአንተ በጣም ብዙ ሰው እገዛ የሚፈልግ አይነት ሰው ሆነ። ስለዚህ እንዳንተ አይነት ሰው አሳስሬ ነገ እንዲጸጽተኝ አልፈልግም። ገብቷል። አንተ ላይ ጥፋት እንኳን ሊኖር ይችላል። አንዳንዴ ገንዘብ መጥፎ ነገር ነው። ገንዘብ ሲጣን ነው፣ ገንዘብ ሲገባ ያሳስታል። ምናልባት አንተም ተሳስተ ሊሆን ይችላል፣ በዛ ምክንያት ማለት ነው። ግን የፈለገ ብትሳሳት አንተ ነገ መማር የምትችል አይነት ሆነ። ስለዚህ አንተን በፍጹም ለሕግ አሳልፌ አልሰጥም። ነገሮች አንተ ላይ እንኳን ቢጠቁሙ፣ እኔ ነገሮችን ሸፋፍኜ አንተን ከተጠያቂነት ለማዳን እሞክራለሁ እንጂ አንተን ለማስያዝ በፍጹም አልሞክር። እሺ ይሁን በላይ። እኔ ምናልባት ቃል ገብተሃል፣ ቃል መጥፎ ነው። እኔ ያለውን እውነት ልነግርህ እችላለሁ። ኦፍኮርስ የእኔን ላይፍ በደንብ አታውቀውም። እንደው ንገረኝ ካልክ ምንም ነገር ቢመጣ መጀመሪያ እመን ነው ያልኩህ ላሳየ መጀመሪያ ስቴትመንቱ ላሳየ ለማወጅታ ምናለህ? አንተ አላየሁኝ። እንዴት አድርጌ ነው እኔ አንተ የምጠይቀኝ? አንተ ብታሳየ እውነቱን ነግራህ ቶ በቃ ቶ ማየት ካለብህ ችግር የለውም ባልም አይቼዋለሁ። ስለዚህ ከዚህ በኋላ ያለውን ነገር ምንም ነገር ሳደብቀኝ እንድታወራኝ እፈልጋለሁ። እኔ ከአንተ ጋር ምንም ችግር የለብኝም። እኔ እዚህ ጋር የመጣሁት ከአንተ መረጃ ለመቀበል ብቻና ብቻ ነው። ከብቷል አይደለ? እሺ፣ እኔ ቃል ነበረኝ እኔና እንዳልከኝ፣ አላቀውም። እውነትም አላቀውም። እውነቴን ነው፣ የምር ነው፣ አላቀውም። ነገር ግን ይህንን ሂደት የጉዳዩን መነሻ መሆንም ፈርም ብሎ በተለያየ ጊዜ በገንዘብም በማስፈራራትም የሚያማልሉበት ቀን ነበረ። ያ ጊዜ ማለት ከዚህ ባለሀብት ጋር ተያይዞ ሌላ ሰው ነበር። ማነው ያ ሰው? ምናልባት ትደርስበታለህ። እኔ ባለሁበት ጊዜ የሆስፒታሉ አስተዳዳሪ ነበር። የሆስፒታሉ አስተዳዳሪ በተደጋጋሚ ከስራ ቦታ እየጠራኝ ለማናገር ሞክሮ ነበር። ልክ ቀደም ብዬ እንደነገርኩም የሙያ ስነ ምግባራችን አይፈቅድም በሚል በተደጋጋሚ ነግሬዋለሁ። ከዛ በተረፈ እንዳልኩ ገንዘብ የሚፈልግ ሰው አለ፣ አይፈልግም ሰው አለ። ገንዘብ ሳትወዶ በግድ የምትፈልገውን ለማግኘት የማትሆነው ነገር ይኖራል። ሁሉም ሰው ሞልቶለት አይደለም። ቃል ነበረን ተገናኝተዋል። በእነሱ አማካኝነት እሽም እምቢ አላልኩም፣ ግን ችግር ስለነበረብኝ ምናልባት ዶክተር ሲባል ችግር የሌለበት ይመስላል ሁለት ልጆች አሉ፣ ሚስቴ እርጉዝ ነች፣ በጣም ብዙ ነገሮች ነበረብኝ። እንቢ ካልኩም መታሰሪ ወይም ከስራ ተባሪ መንከራተት አይቀርም፣ እሺ ብዬ ከወሰድኩም የሙያ ስነ ምግባር አይፈቅድም። በሰዓቱ መወሰን አቅቶኝ ነበረ። በጣም ከሊናዬ ጋር በጣም ተደባድብ። ያለው ህይወት እያበላሸው ነው ያለሁት ቃል የገባውለትን ስራዬንም አሳልፌ እየሰጠው ነው ያለሁት። ግን በዚህ አጋጣሚ ያን ብር በእጅ ባልቀበልም እንዳልከው ትራንስፈር አድርገውልኛል። ከዛ ፊት ግን በተደጋጋሚ ጊዜ ገንዘብ እያመጡለን በጥሬቸው ነበር። በጥሬም አምጥተው ሰጥተውም እምቢ ብያለሁ። አዎ እምቢ ብያለሁ። ምክንያቱም እንዲህ ጫን ያለ ነገር ይመጣል ብዬ አልገመትኩም። መሄድም ሄጃለሁ። አንደኛ ከእምነትም ከለው ከስራ አንጻርም እኔ መመላለስም አልፈለግኩም ነበር። ታዲያ እሺ ገንዘብ ከተቀበልክና ገንዘብ ከተቀበልክና አንተም የእነሱ ተባባሪ ከሆንክ ያን የመተን ስለ ጉዳዩ ስንጠይቅ ለምን እነሱን ልታጋለጣቸው ቻልክ? አንተ መጀመሪያ ስንነጋገር በቃላችን መሰረት ይሄ ነገር ዞሮ በየትኛውም ማጋጣሚ ቢመጣ እኔን ላታጋልጡ ራሳችሁ እዛው ልትጨርሱ እና ከመጣ ግን ማንንም እንደማንላቀቅ እኔ ጋር የተሟላ ልክ ባላችሁን መሰረት እያንዳንዱ ማስረጃ እኔ ጋር እንዳለ እንወቁ ብዬ ነግሬያቸዋለሁ። ይህንን ስል እነሱን እዛው ማጋለጥ ነበረ። ግን መጨረሻ ላይ ወደ እኔ የሚመጣ ከሆነ ማንንም ጋር እንደማንላቀቅ አውቄ ነግሬ ነው ሌላ ቦታ ሚጄም አሁን ባለውበት ቦታ እየሰራ ያለው ስለዚህ ቃል ነበረ፣ መጀመሪያ ቃል ነበረን፣ ተገባብተናል። ይሄ ነገር ከታወቀ እዛው እናንተ ጨርሱ፣ እኔ ጋር እንዳይመጣ የሚል ነበረ ቃሉ። ቃላችን እንደዛ ነው። እኔ ጋር ሳይመጣ አንድ ባለሙያ ነኝ። ትልቁን ስህተት ሰርቻለሁ፣ አምኛለሁ። ግን ስታሰሩ ወድጄም ፈቅጄም ሳልሆን ሁኔታዎች አስገድደውኝ የእናንተም ዛቻ ኖሮበት እንደሆነ እወቁ። መጨረሻ ላይ ከእናንተ አልፎ ተርፎ የመጣ ቀን ሁላችንም ተያይዘን ገደን እንደምንገባ ነገር ያለው እኔ ጋር እንዳታመጡት ብዬ ነበረ ጥየድኩት። ግን ሁሌም እያባንነኝ እንደዛ አይነት ኬዝ በመጣ ቁጥር ያ የሰራሁት ነገር ስራዬንም ራሱ እንዳልሰራም እያደረገኝ እየተቸገርኩ ነበር ያለሁት። አሁንም እንደዛው ነው። ሆኖም ግን ያም ብዬ ነው የመጣሁት። አሁንም ቢሆን እንደዛ ነው ያለን ጉዳይ ያለን ነገርም ያለ። ስለዚህ በዛ ልክ ነው መጣሁት። ያው መጨረሻ ላይ እንግዲህ ሊሆን የሚችለው ነገርም ይሄ ነው። እኔ እውነቱን ነገር ያለው አንተ ባልከኝ፣ አሁንም በእናንተ ሚዲያ ባለው በገባልኝ ቃል መሰረት ለህግ አሳልፎ ለማይሰጠኝ እርግጠኛ ነኝ፣ ቃል ገብታል። ከዛ በዘለለም ሌላም ማስረጃ ላቀርብ እችላለሁ። ግን ተባባሪ መሆኔ ግልጽ ነው። ልጆቼን ያሉበት አሁንም ሚስቴና ልጆቼ ከመምጣታቸው በፊት ነገሮችን ጨርሰን እንውጣ። በገባ ነው ቃል መሰረት ያለህን ነገር ሰጥቻለሁ። ማን ምን እንዳደረገ እውነቱን ማወቅ ፈልጋቸዋል። ማስረጃዎችን በቃል ነግሬሃለሁ። የሰነድ ማስረጃ ከፈለግም ልሰጥህ እችላለሁ። እኔ ጋር ያለ። ስለዚህ ይህንን አደርግልሃለሁ። ሳበተረፈ ግን እኔን ከዚህ ጉድ እንደምታወጣ ቃል መጀመሪያ ገብተሃል። ይህችን ነገር ጠብቅልኝ። ሌላው ደግሞ እባክ የዛሬውን ቪዲዮ ባትለቅ ደስ ይለኛል። ምክንያቱም እኔ ግልጹን እውነቱን እያወራው ነው። እኔ መሆኔም መታወቅ የለበትም ነገርኩ ማለት በዚህ ሙያ ላይ ያሉት ሰዎችም አንደኛ የሙያ ስነ ምግባራችንን አበላሸ በሚል ሊጠይቁኝ ይችላሉ። ሌላም ነገር ሊሆን ይችላል። እንዲህ አይነት ነገር ለምን ሆነ የሚባል ነገር አለ በስሜም ሌላ ሰው እንትን እንዳይጠፋብን፣ ይህ ቪዲዮ ባይለቀቅ ደስ ይለኛል። እሺ፣ ያልከኝን ሁሉ ለማድረግ ሞክራለሁኝ ስለሰጠኝ መረጃ ከልብ አመሰግናለሁኝ። የምፈልገውን ነግረኛል። ስለዚህ በራፍ ላይ ወጥቼ ልጠብቅ። በድጋሚ አደራ ላያለው፣ እባክህ ላለመልቀቅ ሞክር። የሚሆነውን ነገር የምትፈልገውን ሌላ ማስረጃዎችን እንሰጣለሁ። አመሰግናለሁ። ጠብቀኝ፣ መጣውን ልብስ ቀይሬ እመጣለሁ። አመሰግናለሁ። እኔም አመሰግናለሁ። እንዳልክ ለዚህ ነበረ እንዴ ቃል የገባልኝ? ይህ ነው ይህን ሁሉ ብዬ ስንት ልጆቼን ቤተሰቤን እንደዚህ ብዬ ቃል ገብተህልኝ እንዴት አደርገኛለህ? ኧረ እባክህን እባክህን፣ ስንት በሽተኛ አለህ? ኧረ ቃል ትበላለህ እንደዚህ ቤተሰብ እንግዲህ ተመልሰናል። የዛሬ ቪዲዮችን እንግዲህ እንዳያችሁት ይህን መስል ነበረ። እዚህ ወንጀል ላይ እንግዲህ ከጀርባ ሆኖ ሲያግዝ የነበረው የሆስፒታሉ ኃላፊ ነው። ይህንንም እንግዲህ ዶክተር ደጀኒ በራሱ አንደበት ሊናገር ችሏል። እኛም እንግዲህ የያዝነውን መረጃ በሙሉ ለህግ አሳልፈን ሰጥተናል። ዶክተር ደጀኒንም በቁጥጥር ውስጥ ልናውለው ችለናል። በቀጣይ እንግዲህ ከህግ ጋር በመሆን ጉዳዩን የምናስኬድ ይሆናል። ህግ ከምን ደረሰ የሚለውንም ወደ እናንተ መጥቼ የማሳውቃቸው ይሆናል። ቀጣይ በቀጣይ ክፍል እስከምንገናኝ ድረስ ፈጣሪ ሰላም ያገናኛል።